የዚች እህታችን ፈቶ ትናንትና በቲክታክ ተለቆ ለሰባት ዓመት አሰሪዎቿ በር ዘግተውባ ሲደበድቧት አግተዋት እንደነበረ ተናግሮ ቤተሰቦቿን አፋልጉኝ፣ ቤተሰቦቿንም ቁጥሯቸውንም ምንም አታውቅም ተብሎ ቲክታክ ላይ ተለቃ ነበረ ማለት ነው። በጣም በጣም ልብ ይሰብራል። እህታችን ቤተሰቦቿ ተገኝተዋል ማለት ነው። አሰላሙ አሌኩም ወረህመቱላ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላ ህኒቀው ልሰላም ነው። በያላችሁ በሰላማችሁ ብዘት ተተረፈ በሌ። ውድ ቤተሰቦች የመወዳቸው የማከብራችሁ፣ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። ውድ ቤተሰቦች እንግዲህ ከመግቢያው ላይ ያያችኋት እህታችን እንደ ማንኛውም ሰራተኛ አይሰርቼ ያልፍልኛል ብላ የመጣች እህታችን በማታቀው ደላላ ሰው ቤት ወስደዋት ደላላዎቹ ቤታቸው ሲያደርሷት፣ በመንገድ ከደላላዎቹ ተቀብለው ቤታቸው እንዳይታወቅ ማለት ነው። አረቦቹ ከዛ ወስደዋት ለሰባት ዓመት ስልክ ቀምተዋት በር ዘግተውባት እየተፈራረቁ አንዱ ሲወጣ አንዱ ቤት ይቀመጣል። እንደዛ በር እየዘጉባት እየደበደቧት ለሰባት ዓመታት ማለት ነው። ሱብናላ ሆነ መልወኪል በጣም በጣም ከባድ ነው። ሀቂቃ አስቧችሁታል። ሰባት አመት ማለት ወላሂ፣ እኔ እንጃ ወላሂ። እና ችህታችን ለሰባት አመታት እንደዚህ ሲያሰቃዩት ቆይቶ አላህ ስብሀነ ተዓላ በቃ እሺ ሲላት፣ አላህ ስብሀነ ተዓላ እንግዲህ ነጻ ሲያወጣት፣ በአጋጣሚ ሰዎች ተሳፍረው ነው መሰለኝ ያለው ለው አምልጣ፣ ያው እንግዲህ ወደ መስሪዎች ጋር ሂዳ መስሪዎች ለእኛ ሰጥተውናል ያለው እነሱ ለነዚህ ኢትዮጵያኖች ሰጥተዋቸዋል ማለት ነው። በጣም ነው የሚያሳዝነው። ሀቂቃ አላህ ስብሃነ ወተዓላ ከእንደዚህ አይነት ግፈኞች፣ ከእንደዚህ አይነት በደለኞች ሰዎች ይጠብቀን ማለት ነው። የሰው ልጅ ወዶ ፈቅዶ አይደለም እንደዚህ አይነት ችግር ውስጥ የሚገባው። እንግዲህ በማታቆት ደላላ ነው እንጂ የተባለው ደላላ ደላላ ነው። የሚታወቁም ደላላዎች ያው ናቸው። በነገራችን ላይ ግን ቢሆኑ እንኳን ትንሽ ይሻላል ማለት ነው እና እነሱ ግን ደላላዎቹ እንኳን ቤታቸውን እንደያውቁት በመንገድ ተቀብለዋቸው ነው ይዘው ይዘዋት የሄዱት ነው ያለው፣ ማለት ነው። ልጁ በጣም ልብ ይሰብራል። ወላሂ አስቦት ሰባት አመት በሙሉ በነፃ ነው የሰራችው እያለ ደግሞ እዚህ ያለ ምንም ያለ ምንም እንዲሁም ደግሞ እየደበደቧት እየቀጠቆጧት ጥርሷ ሁሉ ወላልቋል አለ ማለት ነው። በቃ ማውራቱ ላይ አልችልም። ልጅቷን ቪዲዮው ላይ አይታችኋት ከሆነ እኔ ቪዲዮ ማስገባት ስለማልችል ነው። ማውራቱ ላይ አልችልም። አፋ ሁሉ ተሳስሯል ማለት ነው። አስቦት ሰባት አመት በሙሉ ሲደበድቧት፣ በሰቀቀን ያለ ገንዘብ፣ ያለ ምንም ነገር በዚህ ዘመን ያለምንም ነገር፣ ያለ ኢንፎርሜሽን በቃ ቤተሰቦቻችሁን ሳታቁ፣ ያሉበት እውነት ለመናገር ያኔ አላህ ጠብቋት ነው። በእንደዚህ አይነት ሁኔታ ነው አብዛኛው ሰው ራሱን የሚያጠፋው። ምክንያቱም በቃ ይመራቸዋል፣ ኑሮ ይመራቸዋል፣ መውጣት አልችልም ተስፋ ይቆርጡና ብዙዎች ራሳቸው የሚያጠፉት በእንደዚህ አይነት ሁኔታ ነው ማለት ነው። እና አላህ ሱብሃነሁ ተዓላ ደግሞ እሷን ከዛ ቤት አውጥቷታል። አልሐምዱሊላህ ቤተሰቦቿም ደግሞ አፋልጉኝ ቤተሰቦቿን ብሎ ነበረ የፖስታት ልጅ ቤተሰቦቿም ያው በቶሎ ነው አንድ ሰዓት ባልሞላ ሰዓት ተገኝተዋል ብሏል። አልሐምዱሊላ እንኳን ቤተሰቦቿም ተገኙ ማለት ነው። ወላሂ ሀቂቃቺ ልጅ በጣም ተጎድታለች ማለት የሆነ በቃ ሕክምናም ያስፈልጋታል እርዳታም ያስፈልጋታል ብዬ ነው ማስበው። አንዳንድ ጊዜ ለባለ ሀብቶች ላልቸገራቸው ሰዎች ለጠገበ ሰዎች፣ ጊፍት እየወሰዳችሁ የምትሰጡ እርዳታ የምታደርጉ ሰዎች እንደዚህ አይነት ሰው ቢረዳ ተገቢ ነው ብዬ አስባለሁ። እችታችን እንግዲህ ለሰባት አመት በሙሉ አንድ ሰው በሰባት አመት አረብ ሀገር የምንሰራ እኛ የመዳም ቅመሞች፣ ሰባት አመት በሙሉ ገንዘባችን በአግባቡ ከተጠቀምንበት በጣም ብዙ ነገር እናደርጋለን በጣም ብዙ ነገር እንሰራለን ማለት ነው እና እቺየታችን በቃ ምንም ነገር ሳሰራ እንዲሁም ደግሞ ደህናም አትመስለኝም። እየተደበደባችሁ ለሰባት አመት በር ተዘግቶባችሁ አይምሯችሁ ሁሉ ደህና አይሆንም። እውነት ልቦና በጣም ነው የሚጎዳው እና ከባድ ነው። ሀቂቃ አላ ስብን ታላ ከእንደዚህ አይነቱ ነገር ይጠብቀንና እቺ ልጅ አሁን ባዶዋ ነው ያለችው። እርዳታ ያስፈልጋታል ብዬ ነው የማስበው ሀቂቀተን ማለት ነው። መልካም ሰዎች ፌመሶች እርዳታ ቢያደርጉላት የተሻለ ነው። ለማንኛውም ቤተሰብ እራሳችሁን ጠብቁ፣ ዘመብላችሁ ያው እንግዲህ በደላላ የምትሄዱ ቤተሰብ በደላላ ስራ ስትገቡ ማለት ነው እራሳችሁን ጠብቁ፣ ተጠንቀቁ ለማለት ያክለው። በነገራችን ላይ ያው አላህ ሱብሃነሁ ወተዓላ ሲጠብቀን እንጂ ያ በሚታወቅም ደላላ ተገባ በማይታወቅም ደላላ ተገባ ይኸው ችግሩ እየተፈጠረ ነው በየቦታው ማለት ነው እና አላህ ስብሓን ታላ ከመጥፎ ነገር ይጠብቀን። ራሳችሁን ጠብቁ ላችኋለሁ ይህን ውድ ቤተሰቦች እና የልጅቷ ቤተሰቦቿ ተገኝተዋል። አልሐምዱሊላህ እሷንም ደግሞ ከነበረችበት ጭንቅ ላወጣት አላህ ስብሓን ታላ ምስጋና ይገባው ማለት ነው። እሷንም ደግሞ አላህ ስብሐነሁ ወተዓላ እንግዲህ መጨረሻውን ያሳምርላት። አላህ የተሻለውን ሕይወት የተሻለውን ሪስቅ ይስጣት ማለት ነው። አረብ ቤት ስለተሰራም አይደለም የተሻለ ኑሮ ወይም ሀብታሚ እኮ ነው። እና አላህ ለእሷ የተሻለውን ነገር ይወፍቃት እና በያላችሁበት አላህ ይጠብቃችሁ፣ እራሳችሁን ጠብቁ እላለሁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።